የጉልበት ጉባኤ በጣም በጣም የሚጎዳ ጉባኤ ነው። ለመከራ ለህፃናትና ለአሮጌዎች ችግር ሊሰጥ ይችላል። እንደ ቁመት መጠን ክብደትን በትክክል ማድረግ በጣም በጣም አስፈላጊ ነው። እና በህፃናት ዘንድ እንደተጎዳችሁ ከሆነ ችግሮቹን እንድትቀርቡ ያረጋግጡ። እንደተቀረቡ ከሆነ ብዙ ችግሮችን መፍታት ይቻላል። አድራሻቸውን ካላገኙና ለወደፊቱ ብዙ ሌሎች ችግሮች ያጋጥመታል። ብዙ ጉዳዮች በአሁኑ ጊዜ ከፊል ክፍል ዋያና ያለን በጉልበት ጉባኤ ውስጥ መካከለኛ ክፍልና ወጣ ክፍል ታያላቸው። አንድ ብቻ ክፍል ካለበት እንደተለመደ ሙሉ ጉልበት መተካት አናደርግም። እኛ ከሚባለው ክፍል ጉልበት መተካት የተባለ ነገር እንደርሳለን። በዘመናዊ ቴክኖሎጂ እና በሮቦቲክ ስርዓት በአሁኑ ጊዜ ሮቦቲክ ክፍል ጉልበት መተካትን እንደ ቀን ማህደር ማድረግ እንችላለን። ህክምናው ተገቢ ከሆነ እና ሌላ ችግር ካልተጨመረም እንኳን እንደ ቀን ማህደር ማድረግ እንችላለን። እነሱ ቀዋፍ ላይ መጥተው ስርዓት ይቀበላሉ እና ምሽት ላይ ወደ ቤት ይመለሳሉ። ህክምናው ትንሽ ችግር እንደ ሽኮር ወይም የደም ግፊት ካለው እንኳን ይህ እነሱን በተፈጥሮ ያስቀምጣል። እነሱ እንደ ተፈጥሮ የሚመስል ጉልበት ያሰማሉ። መቀመጥ ይችላሉ፣ መታጠፍ ይችላሉ፣ ፓድማሳና ማድረግ ይችላሉ እና ብዙ ተፈጥሮ ያለው የጉልበት እንቅስቃሴ ማድረግ ይችላሉ።